አያቀኝም። አይደለም አንድ ሰው እኮ የሚያቀኝ የለም። ለነገሩ ዶናልድ ትራምፕ ራሱ ማን ያውቃቸው ነበር? ይሄው ከተመረጡ በኋላ ነው የታወቁት። ምረጡኝ እንድታውቁኝ፣ ባካችሁን እስቲ ምረጡኝ አንድ ጊዜ። ያው እንደምታዩት ትንሽ ሰውነቴ አስተማማኝ ነው። አንዳንዶቹ ትክ ብሎ ላየው የጥቁር ጤፍ ኩንታል የቆመ ይመስላል ይሉኛል። የተለያዩ የመንግስት መስሪያ ቤቶች በዚህ ጉዳይ አስተያየት ሰጥተዋል። የባህልና ቱሪዝም ሚኒስትር ከዳሽን ተራራ ቀጥሎ ከፍተኛ ስፍራ ብሎታል። የግብርና ሚኒስትር ለሜካናይዝ ድርሻ ምቹ ቦታ ሲለው መከላከያ ሚኒስትር ኮንክሪት ምሽግ ብሎታል። የጤና ጥበቃ ሚኒስትር አንድም አባት በወሊድ ምክንያት መሞት የለበትም ነው ያለው። እውነቴን ነው፣ አይድረስባችሁ። የከተማ ልማትና ቤቶች ሚኒስትር ህገወጥ ግንባታ ነው ያለው መፍረስ አለበት ዛሬ ማታ ብሏል። እኔ ደግሞ ነባር ይዞታን እንዴት ተደርጎ ብላለሁ። እስቲ ፍረስ የምትሉ ባካቸው፣ አይ ፍረስ እስቴታለ ባካቸው። አንድ ጊዜ ያው ትንሽ እንድንተዋወቅ፣ የተገጣጠምኩት ልክ እንደ መኪና፣ ቀኝ እጄ ከጃፓን ግራጄ ከቻይና፣ ፀጉሬ ከጃማይካ፣ ደረቴ ከስሪላንካ፣ ጨጓራዬ ከአሜሪካ፣ ከለሬ ከኮካ፣ ደሜ ከኢትዮጵያ ከጥቁር አፈሯ ፊስራ የእግዚአብሔር ግሩም ድንቅ ስራ በኢትዮጵያዊነት የሚኮራ ልቤ። ስሜ የማያስቸግር ሶስት ፊደል ነው። ቾምቤ ይባላለሁ። ያው እንግዲህ የሽማግሌና የአስተዋቂ ምርቃት ጠባይልም እና ለተማሪ እውቀቱን፣ ለአርሶ አደር ምርቱን፣ ለኢንቨስተር ሀብቱን፣ ለሰራተኛ መብቱን ኢትዮጵያ መሬቱን ይባርክልን። ወላጆችን ያቆይልን፣ ልጆችን ያሳድግልን። ለሚስቶች ሚስቶችን በፍቅር ይሙላቸው፣ ለባሎችም ልብ ይስጣቸው። በተለይ በተለይ ከክልፍልፍ ሹፌር፣ ከማይረጋጋ ህይወት፣ ከሚያሰጣ የትራፊክ አደጋ ይሰውራል። እውነቴን ነው። ይሄ በተለይ ህዝብን የሚያማርር ስግብግብ ነጋዴ መንግስት መጋዘኑን ይቁረጠው በዘዴ። አሜን በሉባካቸው የተመራችሁ እውነቴን ነው። በተለይ በተለይ ህገወጥ የሰዎች ዝውውር ተራ የክለብ ዝውውር አይደለምና ይልቁንም የደም ዝውውራችንን ያናውጣልና፣ በሀገራችን ሰርተን የምንኮራ የምንለፍ አድርገን አረባካችሁ ምናምን በሉ። አንድ ጓደኛ የነገረኝን ቀልድ ነው የምነግራችሁ። ኮፒራይት ስለምጠብቅ ነው። ሌባው በፖሊስ ተይዞ እየሄደ ነው። በርካታ ሰዎች ከበውታል። ሽማግሌዎች፣ ሌባ ሌባ ሌባ ወጣቶች አሉ፣ ሌባ ሌባ አሮጊቶችም አሉ፣ ሌባ ሌባ። ጎረምሶች ወደ ቤት ይመለሳሉ፣ ሽማግሌዎቹም በጊዜ ይገባሉ። አሮጊቷ ግን ሌባ በጣም ስለሚጠሉ እሳቸውም ይገባሉ። ማን ይቀራል? ሌባና ፖሊስ። ሂድ ይለዋል አልሄድም ሂድ አልሄድም ለምን ደው እንደ ቅድሙ ሞራል የለም አለ ሞራል ካለ የጀመርናቸው ስራዎች አይደሉም ሌባ መሄዳል እስቲ ባቂ ያለ ሞራል ባካችሁ ወደዚህ አካባቢ ያው መንግስታችን የመጀመሪያውን የእድገትና ትራንስፎርሜሽን እቅድ ጀምሮ ጨርሶ ሁለተኛውን ደግሞ ጀምሯል መንግስትን የሚያክል ትልቅ ነገር እቅድ ሲጀምር ከኔ በላይ የሚወፍር ማለት ነው እኔ እኔስ እንደ ግለሰብ ለምን እቅድ አላወጣም ብዬ ይሄው በዚህ አመት እቅድ አውጥቻለሁ። እሱ ይቅረብ የምትሉ በድምፅ አንድ ጊዜ አሰሙኝ። ይሄ የእኔ እቅድ ነው። ክቡራትና ክቡራን እኔም የራሴን የአምስት ዓመት እቅድ ነድፌ በርካታ የሳቅ ባጆቶችን በማጽደቅ በተለይ ሳቃጠር በሆኑ ወረዳዎች ቀልዶችን በማቆር መሰረተ ደርሳን በማረጋገጥ የሳቂ ቁጥር ከ95 በመቶ በላይ እድገት እንዲያስመዘግብ ጥረት አደርጋለሁ። በተለይ በኩርፊያ ዞኖች ላይ ጸረ ድብርት ቀልዶችን በመርጨት ለንዴትና ለብስጭት የተጋለጡ አካባቢዎችን መልሶ በማሳቅ ኧረ፣ ሪፖርት እየቀረበ ነው፣ አይሳቅም። መልሶ በማሳቅ በያ በአህጉራችን ካሉ ሳቂታዎች መካከለኛ ጥርስ ካላቸው ሀገራት ትርታ እንድንመደብ እሰራለሁ። ኧረ ሞራል ያስፈልገዋል ሪፖርት ነው። በእርግጥ ክቡራንና ክቡራን፣ ቀልድ ብቻውን ይሰራል ማለት ሳይሆን ከቁም ነገር ጋር ተመጋጋቢ በማድረግ በመርህ ደረጃ እሰራለሁ። በመጨረሻም ከተማ ተኮር የሆኑ ቀልዶችን ወደ ገጠርን በማዝለቅ ፍትሃዊ የሳቅ ክፍፍል እንዲኖር እጠራለሁ። አመሰግናለሁ። አይበቃችሁ እሺ አመሰግናለሁ በኋላ ጊዜ ካለ እንዲህ አይነት የተሳለጠ ቀልድ በማቅረብህ በጣም እናመሰግናለን ቾምቤ የመታወቂያ ስምህ አስተዋውቃችሁ የመታወቂያ ስምህ እሺ ጌታ ይመስገን ገዛኽኝ ደስታ ጌታ ይመስገን ገዛኽኝ ደስታ ይባላል። ገዛኽኝ ደስታ የሚባል በኢትዮጵያ ኪነ ጥበብ ውስጥ እጅግ የጎላ ስም ያለው የኪነ ጥበብ ባለሙያ ልጅ ነው። ገዛኽኝ ደስታ የክብር ዘበኛ ኦርኬስትራ የመድረክ አስተዋዋቂና መሪ የነበረ ለበርካታ የሀገራችን ድምፃውያን የተለያዩ የግጥምና ዜማ ድርሰቶች ያበረከተ ለምሳሌ ለጥላሁን ገሰሰ ከአርባ በላይ ግጥምና ዜማዎችን ያበረከተ ማሙድ አህመድ፣ ብዙነሽ በቀለ፣ እሳቱ ተሰማ፣ ተፈራ ካሳ፣ ሌሎችም የአባቱን ስራዎች የተቀበሉ እና ስራ አድርገው ያቀረቡ ሙያተኞች ናቸው። የጋሽ ገዛኽኝ ደስታ ልጅ ነው። ያው እሳቸው የሚታወቁት ጋሽ ገዛኽኝ መድረክ እየመሩ ግጥሙን ከዜማ ያቀነባበረው ሳሌ ደጋጎ፣ የግጥሙ ደራሲ ገሌ፣ ዜማው እንደዚህ አይነትና መድረክ የመምራት ነገር ነው እና አንተ እንደማይህ የኮሜዲ ስራሁንም መድረክ የመምራቱንም ስራ ትሰራለህ። ሰሜን እዝ ላይ የሰሜን እዝ ኦርኬስትራ በመከላከያ ሰራዊት ውስጥ እዛ ነው ያለው እና እስቲ አባትህን እንዴት ታስታውሳቸዋለህ በእንዲህ አይነት የበዓል መድረክ ላይ ያው በርካቶች አሁን በህይወት የሉም ያው ነጋሽ ማህሪ መራዊ ስጦት ነጋሽ አመሀ ሌሎችም አንጋፋ ሰዎች አባቴን ታስታውሳላችሁ ብዬ አምናለሁ ይህንንም ዝግጅት በቴሌቪዥን የሚቀበሉ አሁን ከዘር የያዙ ሰዎች አባቴን ያስታውሱታል የዛሬ ሃምሳ ዓመት እዚህ መድረክ ላይ የክቡር ዘበኛ አስታዋቂ ሆኖ ይሰራ ነበር ያው አንዳንድ አባት ቤት ያወርሳል አንዳንድ አባት ደም ብዛት ያወርሳል፣ አንዳንድ አባት ወፍጮ ቤት ያወርሳል። አባቴ ግን ይሄን ትልቅ ጥበብ አውርሶኛል፣ አመሰግነዋለሁ። አባትህን ታየው ነበረ እንዲህ አይነት የመድረክ ስራ ሲሰራ? እና መነሳሳቱ ወይም ወደዚህ አይነት የኪነ ጥበብ ስራ መግባቱ በዛ የተነሳ ነው ወይስ እንዴት ነበር እስቲ ንገረኝ። እኔ ያላጋጠመኝም ያው በዘር ተላልፎ ነው። እኔ ጡጦ ሲጨብጥ እሱ ማይክ ጨብጦ ነበር። አጋጣሚ አባቴን በመድረክ የማየት እድል አልነበረኝም። ግን ታሪኩን ታውቃለህ። ታሪኩ ነው መማወቅ ደረጃ ነው። ቾምቤ ወይም ጌታይመስገን ገዛኽኝ በኢትዮጵያ ሬዲዮ ለአምስት ወራት የተላለፈ የሬዲዮ ድራማ ደራሲም ሆኖ ሰርቷል። እንዲሁም ተጋቢኖ የተሰኘ ምግብ አይነት ሳይሆን የግጥም መድብል ተጋቢ ነው የተሰኘም፣ በ2003 አሳትሟል። ስለዚህ ወደ ድርሰቱም ወደ ኮሜዲውም ወደ መድረክ መምራቱም ያለ ኮሜዲያን ነው። እና በጣም እናመሰግናለን። ከሰሜን እዝ እዚህ ድረስ ለመጣ እባካችሁ ቾምቤን አመስግኑልኝ። እጅግ በጣም አመሰግናለሁ። ለመላው ኢትዮጵያውያን እንኳን በሰላም አደረሳችሁ እላለሁ።